እነዚህ ምልክቶች ምንድን ነው የሚጠቁሙልን፣ የሚል አካደሚክ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ የሆኑ የደወል ምልክቶ ይጫ ነው። ከዛ በመቀጠል የቪዲዮ ላይክ በማድረግ ይጀምሩ። አንድ እርምጃ ወደፊት። ሰላም ለእናንተ የሆኑ እንኳን ወደዚ ቻነል በሰላም መጣችሁ። ዛሬ ደግሞ ዛሬ ደግሞ ስለ ዳሽቦርድ እናወራለን ማለት ነው። ዳሽቦርድ ስናነሳ አንድ አሽከርካሪ ማወቅ ያለበት ከሚባሉት ወሳኝና ጠቃሚ የሆነ አንዱ ዳሽቦርድ ማለት ነው። ስለዚህ ስለ ዳሽቦርድ ምልክታቸውና ከነ ጥቅማቸው ወይም ደግሞ ከነ ዲፋይን የሚያደርጉት ሀሳብ እናወራለን ዛሬ ማለት ለዛሬ ሀያ ምልክቶች ነው ይዤ የመጣሁት በጣም አስፈላጊና በአብዛኞቹ መኪናዎች የሚገኝ የሚባል ማለት ነው። ይህ ማለት ምን ምሳሌ ከአንድ መኪና አይደለበት አንድ መኪና ሊኖረው ይችላል ማለት ነው። ይህ ማለት ግን አዳዲስ መኪናዎች ሲመጡ አዳዲስ ፊቸር ወይ ነው አዳዲስ ሳይን ይዞ ሊመጡ ይችላል ማለት ነው። እነዚህ በምን ማወቅ እንችላለን? የምትሉ ከሆነ ደግሞ ያው በመኪናው ማኑዋል ላይ ሲምቦል ስላለ ያ በዛ አድጋችሁ አንብባችሁ ማወቅ ትችላላችሁ ማለት ነው። ስለዚህ ዳሽቦርድ ስናወራ ምን ማለት፣ የተሽከርካሪ ሙሉ ኢንፎርሜሽን ለአሽከርካሪ የሚነግሩት ማለት ነው። በአሽከርካሪ ፊት ለፊት የሚገኙ ሲሆኑ እነዚህ ደግሞ በደንብ ማወቅ አለባቸው፣ እያንዳንዳቸው ምክንያቱ ምን እንደሚያስተላልፍ ማለት ነው። ስለዚህ እያንዳንዳቸው የሚያስተላልፍ መልእክት ካወቀ ደግሞ ኢንፎርሜሽን ኢንፎርሜሽን ናቸው ወይ ምን እንደሚሉት ካወቀ ተገቢ የሆነ እርምጃ ለመውሰድ ምን ይሆናል? አይገደቡ ደግሞ ተገቢ የሆነ እርምጃ ይወስዳል ማለት ነው። ያስበው ማለት ነው። ስለዚህ ተገቢ የሆነ እርምጃ ከወሰደ ደግሞ ከአደጋ ሊድን ይችላል። ሌላም፣ ለራሱም ከአደጋ ሊታደግ ይችላል ማለት ነው። ስለዚህ እነዚህ ኦን ስናደርግ መኪናችን ኦን ስናደርግ አክሰስ ላይ ስናደርግ ይበራሉ። መኪናችን ሲንቀሳቀስ ደግሞ ይጨልማሉ። ዝም ብሎ ከበሩ ግን ችግር አለባቸው ማለት ነው፣ በደንብ ማየት አለብን ማለት ስለዚህ፣ እነዚህ በአበራራቸው ወይም በቀለማቸው በሶስት መቅለን ከፍለን ማየት እንችላለን ማለት ነው። አንደኛው ዋርኒንግ ወይ ደግሞ ቀይ መብራት የሚበሩት ማለት እነዚህ በጣም በጣም አስፈላጊዎች ናቸው። ምክንያቱ ጊዜ አይሰጡም። እዛም እዛም ከበሩ እዛ ባለንበት አውቁመን መካኒክ ሜካኒክ ጠርተን ምንችል ከሆነ ራሳችን ጠግነን ማስኬጅ አለብን፣ እንጂ ይሄ ቀይ መብራት እየበራ ምን ይሄድ ከሆነ በንብረታችንም በራሳችንም እየቀለድ ነው ማለት ነው። ጊዜ አይሰጡም እነዚህ ማለት ነው። ሁለተኛው አድቨርታይዝ ወይም ደግሞ ብርቱካናማ ከለር ያላቸው ሆኖ እነዚህ ችግር እንዳለው ያሳውቃሉ፣ ግን ደግሞ ጊዜ ይሰጣሉ ወይም ደግሞ እስከ የሆነ ነገር እስከምንደርስ ወይም ከተማ ላይ እስከምንገባ ወይም ጎሚስታ ላይ ስለሚገባ ወይም ደግሞ ጋራጅ እስክንገባ ድረስ መሄድ እንችላለን። ለተወሰነ ጊዜ ይፈቅዳሉ ማለት ነው። እንደ ቀይ መብራቱ ወይም ደግሞ እንደ ዋርኒንጉ አንገብጋቤ አይደሉ ማለት ነው። ሌላኛው ምን አለ? ሶስተኛው ደግሞ እነዚህ ፕሮብለም ወይ ደግሞ ችግር አይደለም የሚነጉር ማለት ነው። ሲስተሙ እየሰራ ነው በአሁኑ ጊዜ ሲስተሙ እየሰራ ነው። ፍራቻ እየበራ ነው፣ ጉ መብራት እየበራ ነው፣ ረዥም መብራት እየበራ ነው፣ አጭር መብራት እየበራ ነው። እነዚህ ሲስተሙ እየሰራ መሆኑ ነው የሚነጉር ማለት ነው። በተለያየ ምክንያት በአረንጓዴ ሊበሩ ይችላሉ፣ በነጭ ሊበሩ ይችላሉ፣ በብሉ ሊበሩ ይችላሉ፣ በተለያየ ማለት ነው። እነዚህ በሶስት መቀና ያለ ማለት ነው። ስለዚህ አሁን የምናየው እናየው ምንድነው? ምልክታቸውና መልእክታቸው ከመልእክታቸው እናያለን ማለት ነው። አንደኛው ይህ መብራት በዳሽን በራች ከበራ የፍሬን ማስጠንቀቂያ ማለት ነው። ፍሬን ክፍሎች ውስጥ የተለያዩ ችግር ሊገጥመው ይችላል ማለት ነው። ንፋስ ሊያልቅ ይችላል። በኤርባ በአየር ሊሰራ ከሆነ በዘይት የሚሰራ ከሆነ በኮታስ፣ በተለያዩ ምክንያቶች በፍሬን ክፍሎች የሚያ የሚያጋጥሙ ወይም ደግሞ ችግር ሲፈጠር ይህ መብራት ይጠቁመናል ማለት ነው። ይህ መብራት ሲበራ ወዲያውኑ እዛ አቁመን ምን ማድረግ መጠገን አለብን ማለት ነው። ሁለተኛ ደግሞ ኤርባግ በኤርባግ ማለት ታቅታላችሁ ግጭት ሲፈጠር ከዳሽቦርድ ጋር እንዳንጋጭ ምን ያደርጋል በአየር እንትን አድርጎ ቡምሎ ምስል ላይ እንደምታዩት ማለት ነው። ስለዚህ እሱ ሳይሰራ ወይ የተለያዩ ምክንያት ሲኖረው ምን ይሆናል? የእሱ መብራት ይበራል ማለት ነው። ሶስተኛው ደግሞ የነዳጅ አመልካች ደረጃችን ሲያልቅ ሚነግረን ማለት ነው። ይህ ደግሞ ከሞተር ሞቀት ወይም ደሞ ከሚጠበቅበት በላይ ሲሞቅ ማለት ነው። የተለያዩ ምክንያት ሊኖረው ይችላል ማለት ነው። ምክንያቱም አንደኛው የፋን አለመስራቱ ወይ ደሞ የመቀዝቀዣ ዘዴዎች በደንብ አይዘናን ባለፈ እዛ ገብታችሁ ወይም ደሞ ፕሌሊስት ገብታችሁ ማየት ትችላላችሁ ማለት ነው። የተለያየ ውሃው አለ መዛወር ሊሆን ይችላል። የተለያየ ጥበቶች ሊቀደዱ ይችላሉ። ወይ ደሞ ዘይቱ በአጓው መልስ ዘይቱ ላይዛዞር በሞተር ላይ ሊሆን ይችላል። የተለያየ ችግሮት ሊገጥመው ይችላል ማለት ነው። ስለዚህ ሞተሩ ከመጠን በላይ ሲግል ይህ መብራት ይበራል ማለት ስለዚህ፣ አቁመን ውሃ የምንጨምርበት ከሆነ የምንጨምር፣ ፋኑ ማየት ካለብን ማየት አለብን፣ የተለያዩ እርምጃ መውሰድ እንችላለን ማለት ይሄ መብራት ከበራ ማለት ነው። ይህ ደግሞ የዘይት ግፊት አብዛኛው የዘይት ግፊት ሲባል ቃቅም በታች ሲሆን ግፊት ሳይኖረው ሲቀር ወይም ደግሞ በዘይት ውስጥ የሆነ ችግር ሲፈጠር ወይም ደግሞ ሆዝ ወይም ደግሞ እነ መላሽና ወሳጅ የሚባል ሆዝ በዚህ በነዚህ ችግር ሲፈጠር ወይም ግፊት ያንስበት ይሄ መብራት ይበራል ማለት ነው። ይህ ደግሞ የበር ሁኔታ ወይም ደግሞ በር ሳንዘጋ የኪስ ሊሆን ይችላል የጎን ሊሆን ይችላል የኋላ ሊሆን ይችላል የፊት ሊሆን ይችላል ማለት ነው። እነዚህ በሮች በደንብ አድርገን ሳይዘጋ ሲቀር ወይም ደግሞ ግርግብ ወይም ደግሞ ትንሽ ገባ ብሎ በደንብ ሳይዘጋ ሲቀር እነዚህ መብራት ይበራል። ምክንያቱም እነዚህ ሳይዘጋ ሲቀር ምን ያ ሞዘሪያ ወይም ደሞ የሆነ ነገር ከርብ ስንጣጠፍ ያው በኤነርጂ አማካኝነት ሰው ሊወጣ ይችላል፣ ንብረትም ሊሰበር ይችላል ማለት ስለዚህ ይሄ እንደ ቀላል አድርገን ማየት የለብንም። በጣም አስፈላጊ ነው ማለት በር መዝጋት አለብን ማለት በር ዝጋ ነው የሚለው ማለት። ይሄ ባትር ምልክት ደግሞ የቻርጅንግ ሲስተም ማለት ነው። የቻርጂንግ ሲስተም ባትሩ በአሁን ጊዜ ቻርጅ አላደረገም ወይም ደግሞ ሊሞት ይችላል። ባትሪ ዲቴድ ምንድን ነው ይሄ ላይ ሰራ ይችላል። በተለያየ ምክንያት ሊሆን ይችላል ወይም ደግሞ ኤሌክትሪክ ሊነቀል ይችላል ወይም ደግሞ ማስተላለፊያው እንት ማለት ነው ወይም ደግሞ ገጁ ላይ ሰራ ይችላል በ ቻርጅንግ ሲስተም ያለ ሆዘች ወይም ደግሞ በዚህ ችግር ሲፈጠር ይህ መብራት ይበራል ማለት ነው። እነዚህ ደግሞ ፍራቻዎች ማለት ነው። የግራፍ ፍራቻ በርተዋል፣ የቀኝ ፍራቻ በርተዋል፣ በርተዋል ይላል ማለት ነው እንደሚበራ የሚጠቁሙልን ማለት ነው። በውስጥ ላይ ሲበሩ ያው በውጭ ላይ እየበራ ነው ማለት ነው። በውስጥ ላይ ሲጠፉ ደግሞ በውጭም አጥፍተናል ማለት ነው። ሴፍቲ ቤልት ወይም ደግሞ ይሄ የደህንነት ቀበቶ ማለት ነው። የደህንነት ቀበቶ ማሰር አለብን ነው ሁልጊዜ ካላሰርን የሚበራ መብራት ነው ማለት ነው። ምክንያቱም በግጭት አማካኝነት ወደፊት እንዳንሄድ ከወንበር ጋር አጣብቆ የሚይዝልን ማለት ነው። ያው እርጉዝ ከሆነች ደግሞ በመሀል ወደ ሁለቷ የምትታጠቅበት ማለት ነው። ይህ ደግሞ በመሬት ችግር ሲኖረው ይሄ መብራት ይበራል ማለት ነው። የመርዚት ካለ ችግር ወይም ደግሞ በመሪ አጠቃላይ በመሪ ክፍሎች ያሉት በአጠቃላይ ችግር ሲኖር ይህ መብራት ይበራል ማለት በዳሽቦርዳችን ማለት ነው። ይህ ደግሞ መኪናችን ስናነሳ ይህ ፔዳል ረግጥ አንሳ ወይም ደግሞ ሳትረግጥ እያነሳ ነው ይለናል ማለት ረግጥ ስናነሳው ግን በዚህ በአረንጓዴ ይበራል። ሳንድ ረግጥ እናነሳ ከሆነ ደግሞ ይህ ቀይ መብራት ይበራል ማለት ነው። ሌላኛው ታኮሜትር፣ ስፒዶሜትር፣ አዶሜትር የሚባለው የሚባሉ አሉት ማለት ነው። በጣም ብዙ ናቸው ያው ነን ወይም ደግሞ ጠቃሚ ከሚባሉት ነው የሚያመጣውላችሁ ማለት ነው። ስለዚህ መጨረሻ ላይ እንዳልኳቸው ምን ብየነበርኩት እነዚህ ምልክቶች ምንድን ነው የሚጠቁሙልን የሚል ኮሜንት ላይ አሳውቅልኝ። ያው ቻናሉ እንደምታውቁት በተለያየ ማለት ትምህርትና ስልጠና ይሰጣል ማለት ነው። አንድ ቀን ሰብስክራይብ ማድረጋችሁ አትቀሩም ያላደረጋችሁ ማለት ነው። የነበረን ቆይታ ይህ ይመስላል። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ባይ ባይ።